በዛን ጊዜ የሴት ሹማምንቶች ከስንት አንድ በነበሩበት በዛን ዘመን እሳቸው ሹም ሆነው የአርሲ ጠቅላይ ግዛትን አስተዳድረዋል። አርበኛም ጦረኛም ሆነው ሀገራቸውን ከጠላት እጅ ታድገዋል። ለነገ ሀገር ተረካቢ ትውልድ ጣፋንታ በማሰብ ትምህርት ቤት በስማቸው ከፍተዋል። እኚህ ብዙ ሰርተው ብዙ ካልተዘመረላቸው ቀደምት እናቶቻችን መካከል አንዷ የሆኑት ክብርት ወይዘሮ ቀለመወርቅ ጥሩነህ ናቸው። እኛም ይህን በማሰብ ልንዘክራቸው ወደድን። የክብርት ወይዘሮ ቀለመወርቅ ጥሩነህ አጭር ሕይወት ታሪክ ከብዙ በጥቂቱ እንካችሁ ብለናል። አብራችሁ እንድትቆዩ ከወዲሁ ጋበዝን። ክብርት ወይዘሮ ቀለመወርቅ ጥሩነህ በ1882 ዓ ም ጥር 21 ቀን ከአባታቸው ከጥሩነህ ወርቅነህና ከእናታቸው ከወይዘሮ ሰራዊት ተሰማ ወሎ ጠቅላይ ግዛት ደሴ ከተማ ለህስሙ ሸዋበር በሚባል ቦታ ተወለዱ። ከአክስታቸው ጋር በንጉስ ሚካኤል ቤተ መንግስት የቤተ ክህነት ትምህርት እየተማሩ አደጉ። አስራ ስድስት አመት ሲሆናቸው ለእጁ ባላባት ራሳሪ ልጅ ለቀኛ አዝማች ጓንጉላሊ ተዳሩ። በ1922 ዓመተ ምህረት ሁለተኛ ባላቸውን ዳማም ደሚካኤል ኃይለ ስላሴን በስጋ ወደ ማገቡ። ክብርት ወይዘሮ ቀለመወርቅ ጥሩነህ ሀገራችን በጠላት ስትወረር የአርሲ አርሲ ጠቅላይ ግዛትን ያስተዳድሩ ነበር። ባለቤታቸው ወደ ጦር ግንባር ሲዘምቱ፣ እሳቸው ቀሪውን የሀገሬውን ጦር ለጦርነት ያዘጋጁ ነበር። በመጀመሪያ በአርሲ ጠቅላይ ግዛት ላይ የመሸገውን የጠላት ጦር ድል በመምታት አድናቆትን አገኙ። በዚህ የተበሳጨው የጠላት ጦር ገደብ በሚባለው ቦታ በአውሮፕላን የቦምብ ናዳ አወረደባቸው። የያዛችሁት መንገድ አያዋጣችሁም፣ እጃችሁን ስጡ እያለ ዛቻና ማስፈራራት አደረገባቸው። እሳቸው ግን አልተበገሩለትም። በሲዳሞም አደጋ ለመጣል የመጣውን በሰውና በመሳሪያ ኃይል የሚበልጠውን ጦር ድል በማድረግ ለፈጣሪያቸው ምስጋና አቀረቡ። የጠላት ኃይል የበረታ ስለመጣ ከልዑል ራስ ምሩ ጦር ጋር ለመቀላቀል ጉዞ ወደ ወሳና አደረጉ። ነገር ግን የራስ ምሩ ጦር መበተኑን ስለሰሙ ጉዞ ወደ ኮሎ አደረጉ። የሀገሪቱን ሁኔታ ከደጃዝማች መርዕድ በየነ ጋር ይወያዩ ነበር። ከዚያም የኦሞ ወንዝ ተሻግረው በጎፋ በገለባ አድርገው የእንግሊዝ ቀኝ ግዛት ወደ ነበረችው ኬንያ ገቡ። ባለቤታቸው ከንጉሰ ነገስቱ ጋር ኢየሩሳሌም መግባታቸውን አረጋገጡ። ነሐሴ 12 ቀን 1929 ዓመተ ምህረት ወደ ኢየሩሳሌም ሄዱና ከእሳቸው በፊት ከተሰደዱት ጋር ተቀላቅለው አራቱን አመት በጾምና በጸሎት አሳለፉ። አገራቸው ነጻ ስትሆን ጥቅምት 5 ቀን 1935 ዓመተ ምህረት ወደ ሀገራቸው በደስታ ተመለሱ። ወይዘሮዋ ለፈጸሙት የአንድ ዓመት የአርበኝነት ተጋድሮ ባለ አንድ ዘንባባ ኒሻን፣ ሌሎችም ልዩ ልዩ ኒሻኖችና የሴቶች የራስ ወርቅ ከንጉሰ ነገስቱ እጅ ተሸልመዋል። ወይዘሮዋ ደስታን በደስታነቱ መከራውንም እንደ መከራነቱ በትዕግስ ተቀብሏል። አባትና እናት የሌላቸው ህጻናትን በማስተማር ጧሪ የሌላቸውን በመደገፍ ድሆችን በመርዳት በጠቅላላው ለበጎ ነገር ቀዳሚ በመሆን ህይወታቸውን አሳልፈዋል። ከብዙ መረጃዎች አንዱ ይሄ በስማቸው የሚጠራው ወይዘሮ ቀለመወርቅ ጥሩነህ ሁለተኛ ደረጃ ትምህርት ቤት አንዱ ነው። አንድ ልጅ ሳይኖራቸው የብዙ ሺህ ልጆች እናት ለመሆን በቅተዋል። ክብርት ወይዘሮ ቀለመወርቅ ጥሩነህ ለሰው ልጅ በተሰጠው ሕግ መሰረት ተራቸው ደርሶ በ72 ዓመታቸው ሐምሌ 4 ቀን 1954 ዓመተ ምሕረት ከዚህ ዓለም በሞት ተለይተው ንጉስና ንጉሳውያን ቤተሰቦች በተገኙበት በአርበኞች መካነ መቃብር በመንበረ ጸባኦት ቅዱስ ስላሴ ቤተክርስቲያን የዘላለም እረፍት አደረጉ። ሰዎች ከተወሰነ ጊዜ በኋላ ያልፋሉ። መልካም ስራ ግን ምንጊዜም ከመቃብር በላይ ሆኖ ይኖራል፣ ታሪክም ሊረሳው አይችልም። አረጋዊ ገብረ ኢየሱስ ወሰናይት 1999 ዓ.ም አዲስ አበባ